ኢየሱስ እኮ የሞተው እግዚአብሔር አብ የፈለገውንና የፈቀደውን አይነት ሞት ነው እንጂ የወንበዴዎች ሴራ የተጠነሰሰበት ሞት አይደለም። በደንብ ስሙ። ኢየሱስ የሞተው ለሞት ኢየሱስን ብዙ ጊዜ ፈልገውታል አይደለም? መጽሐፍ ቅዱስን አገር ሉቃስ ወንጌል ሰባት ላይ እንደዚህ ነው፣ ገፍትሮ ልጥሉት ሲዘጋጁ ምን ሆነ ይላል? ከመካከላቸው ሰንጥቆ አለፈ ይላል። ያ ቦታ ላይ ለምን እንደሆነ ሞተው፣ ኢየሱስ እግዚአብሔር አብ የፈቀደውን አይነት ሞት ነው የሞተው። እቺን ነገር ተናገሩና ቀጥሎ ያለውን ነገር ነግራቸዋል። አጠገብ ያለውን ሰው ጨብጥና ኢየሱስ የሞተው መለኮታዊ ፕላን ያለው ሞት ነው። መለኮታዊ ያለ ሞት ነው። ስለዚህ ባሉት እስኪ ባንተ ህይወትም ባንቺ ህይወትም የሚያልፉ ነገሮች፣ የሚያልፉ መከራዎች መለኮታዊ ፕላን ያላቸው ነው። ካልሆነ ግን በኢየሱስስም ዛሬ ይቁም፣ ከንተ ህይወት ይቁም፣ ከንቺ ህይወት። ሰማይ አፕሮቭ ያላደረገ መከራን ያልቀበል። ሰማይ አፕሮቭ ያላደረገ ድህነትን ያልቀበልም ሰማይ አፕሩቭ ያላደረገ ጉስቁልና አልቀበልም። ምጃችሁን አንሱ። ሰማይ እግዚአብሔር አብ የማያውቀውን እንባላን ሻካፓራ ፋያ የአንድ ወንበዴ ጥያቄ አያስነባኝም። ሰማይ እውቅና የሰጠ ኢየሱስ መስቀል ላይ እንድሞት ሰማይ እውቅና ሰጥቶታል። ነገር ግን መንገደኛ ገፍትሮ እንድጥል እውቅና አልሰጠም። እግዚአብሔር አምላክ ዛሬ አውጃለሁ። ሰማይ እውቅና ያልሰጣችሁ ሰቆቃ ውስጥ ላላችሁ ሰው ገብታለሁ ዛሬ በኢየሱስ ይገለብጣለሁ በኢየሱስ ስም። ሰማይ እውቅና ባልሰጠ ጉስቁልና ውስጥ ያላችሁ ሰዎች ይገለብጣለሁ በኢየሱስ ስም። ሰማይ እውቅና ባልሰጠ ለቅሶ ውስጥ ያላችሁ ሰዎች በኢየሱስ ስም ዛሬ የተገለበጠ ይሆን። ጾውና የተገለበጠ ይሆን። ሰማይ አፕሩቭ ያደረገ ሞት ነው ዲዛይን

ሰማይ የማያቆን ንቀት አንተ ህይወት ላይ የሚያውጡ አለቆች፣ ካህናት፣ ስልጣናት፣ ሰይጣናት፣ መተተኞች፣ ሟተኞች፣ ሰባኪዎች፣ ፓስተሮች ይነሱ ከፊት።